ዛሬ የሀገር ጉዳይ አድርገን ያነሳ የምናነሳው ርዕሰ ጉዳይ የክረምት የበጎ ፍቃድ አገልግሎት ነው። አዎ፣ ሀብታሙ ተክለስላሴ እዚህ ጉዳይ ላይ አንተ ያዘጋጀኸው ዝግጅት አለ፤ እሱን እንመለከታለን። በአካባቢው ለመኖር አይደለም ለማየትም በሚያሳቅቅ መቃናት አቅቶት ባዘመመ ጎጆ፣ እጅግ ከቆሸሸው ፍሳሽ ጋር ዝናብ ጠብ ባለ ቁጥር ከሚመጣ ስጋት ጋር ለቀናት ሳይሆን ለዓመታት ከአንድ ትውልድ ለተሻገረ እድሜ ህይወት በዚህም ተገፍቷል። ክረምት ክረምት ሲመጣ እሞታለሁ እንጂ ወጠዋለሁ አለን እና የወንዙ ሽታ ይመጣል፣ ቅዝቃዜው ይመጣል። ሰው ሲተኛ እኔ ቁጭ ብዬ ነው ማለት በቃ እና አንድ ቀን መንግስት አይቶኝ አንድ ቀን እንደሰው ሆኜ እንደሰው እግሬን ዘርግቼ አልተኛም የእንትኑ ምንጭ ከስር ከስር ምንጭ አለው። ያ ምንጭ ማለት ነው። ፍራሹ የመጨረሻ እዚህ ጋር ቦያ ያለ ሽንት ቤት ነው በቃ። ያለው ነገር በጣም ያስከፋል። ብዙ ችግር እንደው ብዙ ችግር ቤቸው በሳይነንስ በሳምባ ሁላ ታሞ ብዙ ችግር የደረሰብኝ ሰው። የሽታው አሁን ክረምት ሲሆን ሽንት ቤቱ ሁላ ስለሚለቀቅበት ሽታው እዚህ ነው የሚመጣ። እኛ ነን ከምድ 18 ዓመት ኑሮ ያባት አለው ስድስት ልጆች አሉኝ። ስድስት ቤተሰብ ነው የምንኖረው። ስለዚህ ቤቱ በጣም ችግር ነበረው። ሽንት ቤት ፈስብኝ ነበረ ምንጭ ነበረው፣ እንደምታየው ማለት ነው። መከራ ስንት መከራ። አሁን እግረኛ በሽተኛ ነገር እግሬ የራሱ ብርድ በሽታ አለብኝ። ስለዚህ እንደዚህ ብዬ ያሳለፍኩት። በኢትዮጵያዊ ጨዋነት ሰው የጎረቤቱን ሕይወት እንዲቃና ጤናማና ጽዱ ቤት ውስጥ ይኖር ዘንድ መተባበር ከመልካምነት የሚቆጠር ነው። ጠቅላይ ሚኒስትር አብይ አህመድም ያደረጉት ይህንኑ ነው። በደሳሳ ጎጆ ከድህነትና ቅምጦት ጋር የሚንገላቱ ኢትዮጵያውያን ወደሚገባቸው ጽዱ መኖሪያ ለማምጣት በክረምት በጎ ፈቃድ ከጎረቤቶቻቸው ጀምረው በአርያነት ፈጸሙ፣ ሌላውም ተከተለ። ይህ ተግባር ከፍተኛ የውስጥ እርካታ የሚሰጥ ያለንበትንም ችግር ተጋግዘን ለማለፍ የሚያግዝ በጎ ተግባር ነው። በዚህ በጎ ተግባር ላይ አቅም ጉልበት ያላቸው ሰዎች ሁሉ በየሰፈራቸው በየከባቢያቸው ፈርሶ የሚሰራም ከሆነ ባለበት የሚጠገንም ከሆነ የአቅመ ደካሞች፣ የአዛውንቶች፣ ልጆች የሌሏቸው መበለቶች ቢታገዙ በምድሩም በሰማዩም ጠቃሚ ስለሚሆን በየዓመቱ ስናደርግ የነበረውን ተግባር በዘንድሮም እንድንቀጥል ነው። አሁን ለዓይንም የሚከብደው ያ መኖሪያ በቦታው የለም። ሕይወቱም ታሪክ ሆኗል። ያዘመመው ጎጆ ተቃንቶ ክረምቱም ቢመጣ ጭንቀት የለም። ይህ ሁሉ የሆነው ደግሞ ጠቅላይ ሚኒስትሩ ባስጀመሩት የክረምት በጎ ፈቃድ አገልግሎት ደስታን የፈጠረብኝ ትልቅ ደስታ። ዛሬ እንደተወለድኩ እንደተቆጠርኩት ዛሬ እንደ አዲስ እንደተወለድኩ ደስታ ላይ ሁለት ጊዜ እንደተፈጠርኩ ብዬ ነው የማውቀውም። አማም ነው ለእግዚአብሔር ተመስገን። በተመስገን ነው የምለው እኔ በጣም በጣም በጣም ከነበርኩበት ከችግሬ ከብሰተይ ከንቁሴን አዳነይ ማለት ነው። ምን ነው አብይ አህመድን ወደ እኛም በላኩልን ያልኩበት ቀን አለን። የተለየ ደስታ ነው የሚሰማ። ሀገር ፈተናዋን የምትሻገረው ያዘመመን ጎጆ በጋራ በማቃናት ከራስ ተሻግሮ የሌሎችንም ሸክም ለማቅለል በሚሰራ ብርቱ ስራም ጭምር ነው። ችግር የፈተናቸውን እንባ ማበስ የበጎዎቹ ሁሉ በጎነት ነው። መልኩም ውጤቱም ብዙ በሆነው የክረምት በጎ ፈቃድ መሳተፍ ደግሞ የሁሉም ኢትዮጵያዊ የዜግነት ኃላፊነት ጉልበት ይኑረን፣ ጊዜ ይኑረን፣ ገንዘብ ይኑረን እንጂ በመስጠት ሌላን መባረክ ሌላን ህይወት መቀየር የሚሰለች ጉዳይ መሆን የለበትም። ባህል ነው መሆን ያለበትና ገንዘብ ያላቸው ሰዎች በጣም እየረዱ ነው። ቤት ይሰራሉ፣ ሽንት ቤት ይገነባሉ፣ ሰው ያስተምራሉ፣ ተማሪ ይመግባሉ። እውነት ነው እንኳን ለመስታ በቃቸው። አሁን ደጋግሞ መስጠት እንዳይወሰድባቸው ሳይሰስቱና ሳይሰለቹ በቀጣይነት ቢያደርጉት መልካም ነው ብዬ አስባለሁ። የሚሰለች ነገር አይደለም። በተሰጠን እድል ሁሉ በመስጠት በመርዳት የሰውን መቀየር ያስፈልጋል። ከዚህ ጉዳይ ላይ ቆይታ እናደርጋለን፣ ሌሎች ሀሳቦችንም እናነሳለን። አስቀድመን እንግዶቻችንን አስተዋውቃችሁ በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጡን ሁለት እንግዶች ስቱዲዮ ይገኛሉ። እንግዶቻችን አቶ ገመቺስ ኢቴቻ በሰላም ሚኒስቴር የብሔራዊ በጎ ፈቃድ አገልግሎት መሪ ስራ አስፈጻሚ ናቸው። እንዲሁም ደግሞ አቶ ዳኛቸው ጎሳኤ በሜሪጆ ኢትዮጵያ የፕሮግራም ኃላፊ ናቸው። በማለዳ ስለመጣችሁ ከኛ ጋር ቆይታ ስለምታደርጉ እናመሰግናለን። ሌሎች ጉዳዮቻችንን እንመልከት። በተለ በልብ ከልብ በሚመነጭ መልካምነት ብሎም በቅንነት የሚፈጽሙትና የሚሳተፉበት አገልግሎት ነው የበጎ ፈቃድ አገልግሎት። ይህ አገልግሎት ታዲያ ምንም አይነት የገንዘብ ክፍያ የለውም። ውስጣዊ ልባዊ ደስታን የሚያጎናጽፍ ማህበረሰብን የሚያገለግል ተግባር እንጂ። የበጎ ፈቃድ አገልግሎት አንዱ በሆነው የአቅመ ደካሞችን ቤት የማደስ ተግባር ታዲያ በርካቶች ከደሳሳ ጎጇቸው ከዝናብና ከጎርፍ አርፈዋል። ለዛሬ ወደ ኮልፌ ቀራኒዮ ክፍለ ከተማ እናመራለን። እዚህ ያለውን ተሞክሮ ቀጣይ የታሰቡ ተግባሮችን በተመለከተ ልናነሳ ነው። ባልደረባችን ነጻነት ፍቅሮ አንቺነሽ ያዘጋጀሸው፣ እስኪ እሱን እንከታተል ወይዘሮ አበራሽ ጌታቸው ይባላሉ። በቆልፌ ቀራኒዮ ክፍለ ከተማ ወረዳ 9 ነዋሪ ናቸው። ከዚህ ቀደም በእርጅና የተጎሳቆለው ቤታቸው ሕይወትን አክብዶባቸው እንደነበር ይናገራሉ። በክረምት የዝናብ ፍሳሽና ጎርፍ ማስገባቱ ደግሞ ሌላኛው ፈተናቸውም ነበር። የነበርኩበት በክራይ ቤት በጣም አስቸጋሪ ነበር። በጣም አስቸጋሪ ያፈስም ነበር ያው ምንም አማራጭ የለም። እኔ ስለዛ ቤት ሳውራና ስለው ሳውራ ከባድ አብሶ እዚህ በጓሮ በኩል ያለው ቤቶች በጣም አስፈሪ አስቸጋሪ ቤት ነበረ። የፈራረሰ ቤት ነበረ፣ ግርግዳም አልነበረውም። በቆርቆሮ የተመታ ነገር ነበረ። በዛ አውሬ ይገባ ነበረ እና በጣም ሌሊት ሌሊት ልጆች ነስ ነበረ እና ብዙ ጊዜ በተደጋጋሚ ምንም አማራጭ የለኝም፣ አቅምም የለኝም ለመስራትም ቀበሌ ጠይቅ ነበር እየተመላለስኩኝ ወረዳችንን። በዚህ ሁኔታ ውስጥ እያሉ ያረጁና የተጎሳቆሉ ቤቶችን የማደስ መርሃ ግብር በአዲስ አበባ ከተማ አስተዳደር አስተባባሪነት ተጀመረ። ዛሬ ታዲያ ወይዘሮ አበራሽ የዚህ መርሃ ግብር ተጠቃሚ ሆነው ከዚያ መከራ አልፈው ፈርሶ በተሰራላቸው ቤት ኑሮአቸውን አድርገዋል። ለምን እግዚአብሔር እኔም እንደሰው አሳይቶ እንደዚህ ቤት እጃገር ብዙ ልጆች ይዞ መኖር እኔ የኔም አይመስለኝ። ማሁን ሳይሆን ሲገባ ራሱ የኔ ቤት አይመስለኝ። እኛም ባየውበትና ተነበረበት ቤት አንድ አቅም የለኝም የሚሰራ አይችልም። ዛሬ ግን እግዚአብሔር ደግሞ መንገድ አመጣና ይሄን ምስል ሰርቶ ልጆቼንም ስብስብ ባድርግ ደስተኛ ሆነ በጣም አብሶ እጅ አንደኛዋ ልጄ በሽተኛ ነበር፣ በጣም ትታመምብኛለች እግዚአብሔር ረድቶኝ አሁን እንደውም ይሄ ቤት ከተሰራ በኋላ በእውነት እንደ መላእክት ነገር ሆኖ ልጄ ሚሆን ሰላም አግኝታ እግዚአብሔር ስራን ባት ጀምር ይሁ ክብር ለእግዚአብሔር ይሁን። ደስተኛ ሆኖ ይኖራል። እንደ ወይዘሮ አበራሽ ሁሉ ከዚህ ቀደም በደሳሳ ጎጆ የሚኖሩ በበጎ ፈቃድ የአገልግሎት መርሃ ግብር ቤታቸው ታድሶላቸው የሚኖሩ ብዙ ናቸው። በጣም ዝናብ ይገባበት ነበር። እኔ ክረምት በቃ ቤት ውስጥ አልነበርኩ የምኖረ ውጭ ወጥቼ ስመጣ ጎርፍ ቀጥ ብሎ ነበረው ቤት ውስጥ የሚገባ ወጨፉ ማለት ነው። በቃ ፊት ለፊት በሩ በላይ በኩል ነበረ፣ ሲዘነው ቀጥ ብሎ ይገባል። አሁን ግን አልሀምድሊላሂ ቆልፌ ቤትም የትም ቤት ለልጆችም ለቤቱም አልጨነቀ፣ ደስ ብሎኝ እመለሳለሁ። ለዚህ ቤት ያሮጠ የለም ለሁሉንም ማመስገን እፈልጋለሁኝ። ነቴን አምላኬን ነው የማመሰግነው። የተረፈ ደግሞ ይሄ እነዚህ በጎ ፈቃደኞችን በየቦታ ሰሩ ደሃ የት ነው ብለው አንኳኩቶ የደሃን ጎጆ አፍርሶ ገንዘባቸውን አፍስሶ እኛ ለዚህ ማብቃታቸው አሁንም ገንዘባቸው ይባል እድሜያቸው ረጅም ነው። ሳር ቤት ነው የድሮ ሳር ቤት አለ ያለ አገር ቤት እንደዛ ያለው ነው። አይጥ ብቻ ነው ቤት የሚንጋገው። ሁኑ የሁልዳ መስገን አልሐምዱሊላ ጥሩ ሆኗል። ባህልም ዘና ብለን ነው የምናድረው። በዚህ የአረጋውያንን የአቅመ ደካሞችን የአካል ጉዳተኞችንና በኢኮኖሚ የተቸገሩ የህብረተሰብ ክፍሎችን መኖሪያ ቤት በማደስ በርካታ ስራዎች ከተሰሩባቸው ክፍለ ከተሞች አንዱ የኮልፌ ቀራኒዮ ክፍለ ከተማ ነው። እንደ ክፍለ ከተማችን በ2017 ዓ ም ከ680 በላይ የበጎ ፍቃድ ተግባራት ላይ የበጎ ፍቃድ በበጎ ፍቃድ ቤቶችን ለማደስ ችለናል። ከ115 ሺህ በላይ ደግሞ አቅመ ደካማ የሆኑ ነዋሪዎችን ማዕድ ማጋራት የቻልንበት የት ነው ያለው በዚህ በበጎ ፍቃድ የቤት እድሳት ፕሮግራማችን ላይ እንግዲህ የመንግስታዊ መንግስታዊ ተቋማትና ባለሀብት ጭምር እየሰሩበት ነው ያለው። በዚህም ከ921 ሚሊዮን ብር በላይ ሀብት ፈሶበት ነው ይሄ የቤት እድሳት ፕሮግራሙ እየተካሄደና ለአቅም ደካሞች፣ ለሀገር ባለውለታዎች፣ ትናንትና ለዚች ሀገር ላይ የተሻለ ድርሻ የነበራቸው ዜጎች ዛሬ ደግሞ ከወደቁበት አንስቶን ባለሀብቶቻችንን አስቸግረን ያለምንም የመንግስት በጀት ባለሀብቶቻችን አስቸግረን እያስገባን ያለው በዚህም ከ3400 በላይ የክፍለ ከተማችን ነዋሪዎች ተጠቃሚ ማድረግ የተቻለበት ሂደት ያለ፣ በቀጣይም በበጎ ፍቃድ አገልግሎት የቤት እድሳት መርሃ ግብርን እንደሚያከናውኑ የክፍለ ከተማው የበጎ ፍቃድ አገልግሎት ማስተባበሪያ ጽህፈት ቤት ይገልጻል። የክረምት በጎ ፍቃድ ስራ ደግሞ ለመጀመር በሂደት ላይ ያለ ነው። በዚህ በክረምት ወደ 195 ቤቶችን እናድሳለን። አድሰን ለአቅም ደካማ ለሆኑ ነዋሪዎቻችን እናስተላልፋለን ብለን በቅድሚያ ደረጃ ይዘን እየሰራን ያለነው በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተጀመረው ይህ መርሃ ግብር በየዓመቱ ክረምት ከመግባቱ በፊት የቤት እድሳት መርሃ ግብር እየተከናወነበት ይገኛል። በዚህም በርካቶች ከተጎሳቆሎ ቤታቸው ወጥተው ማረፊያ አግኝተዋል። ይህ የበጎ ፈቃድ አገልግሎት ትርፉ ብዙ ነው። ለሰሪው የመንፈስ እርካታ ነው። ይህን አገልግሎት የሚያገኙት ደግሞ ምን ያህል ሸክማቸውን እንደሚያቀል በእነዚህ ጥንቅሮች ማየት ይቻላል። እንቀጥላለን። እንግዶቻችን ጋር አጠር ያለ ቆይታ እናድርጋለን። እንግዶቻችን ስለመጣችሁ ከልብ እናመሰግናለን። አቶ ገመች ሲትቻ በሰላም ሚኒስቴር የብሔራዊ በጎ ፍቃድ አገልግሎት መሪ ስራ አስፈጻሚ፣ እንዲሁም አቶ ዳኛቸው ጎሳይ በሜሪ ጆይ ኢትዮጵያ የፕሮግራም አስተባባሪ፣ ሁለታችሁንም ከልብ እናመሰግናለን። አቶ ገመችስ ከእርስ ጀምርና የበጎ ፍቃድ አገልግሎት እንግዲህ ከግለሰቦች ተሻግሮ በመንግስትም ደረጃ በፖሊሲ ደረጃ እየተገበረ ነው የሚገኘው። በኦሮሚያ ክልል የቡሳ ጎኖፋና ሌሎች የተጃጀለ ለመማ የሚባሉ የዜግነት አገልግሎቶችን ማንሳት እንችላለን። ስለዚህ መንግስት ጉዳዩን ትኩረት ሰጥቶ በፖሊሲ ደረጃ ጭምር እንዲመራ እያደረገ ነው እና ይሄ ምን ውጤት እንዲመዘገብ አድርጓል? የተመዘገበው ውስጥ ውጤት እንዴት ያለ ነው? አመሰግናለሁ። እንግዲህ የበጎ ፈቃድ አገልግሎት እስካሁን ብዙ ውጤቶችን አስመዝግቧል። በተለይ ዜጎችን ከመደገፍ ለዜጎች በተለይ ክረምት ላይ በሰፊው የሚሰራ የክረምት በጎ ፈቃድ አገልግሎት ደካማ የሆኑ ዜጎችን የቤት ግንባታ፣ የቤት ማደስ እና ሌሎች አጠቃላይ እንደየአካባቢው ወጣቶችን ያስተማርቶ ትምህርት ቤቶች ላይ ድጋፍ የሚደረጉታሉ። የአቅም ደካማ እርሻዎችን የማገዝ ስራዎች አሉ፣ ወደ ገጠር አካባቢ ስንወርድ። ወደ ከተማ አካባቢ ስንመጣ ደግሞ የከተማ ውበት፣ የከተማ ጽዳት ሊሆን ይችላል። ሌሎችን ተግባራት፣ በጣም ሰፊ ነው ተግባሩ። እንግዲህ በዚህ ውስጥ ምን አለ? በበጎ ፍቃድ ውስጥ አብሮነት ይፈጠራል። በበጎ ፍቃድ ስራ ውስጥ ወንድማማችነት፣ እህትማማችነት ይፈጠራል። አለኝታዎች እዚህ ውስጥ ይፈጠራል። ስለዚህ የበጎ ፍቃድ ስራ ከበጎ ፍቃድ ባሻገር የዜጎችን አብሮነትና የዜጎችን ወንድማማችነት፣ የዜጎችን ማህበራዊ ትስስር ብሔራዊ መግባባት ከማምጣት አኳያ፣ አገር ግንባታን ከማጠናከር አኳያ፣ ዜጎች እርስ በርስ ግንኙነት እንዲያደርጉ ከማድረግ አኳያ ትልቅ አስተዋጽኦ እያበረከተ ይገኛል። በተለይ ወሰን ተሻጋሪ የበጎ ፍቃድ አገልግሎት ብለን በሰላም ሚኒስቴር ጀመር ነው ወጣቶች ላይ ነው እስካሁን ተግባራዊ እያደረግን ያለ ነው። እነዚህ ወጣቶች ለአጭር ጊዜ ስልጠና ወስዶ ወደማያውቁት አካባቢ ሂዶ ያገለግላሉ። በዚህ ውስጥ ምን ይገኛል? አገራቸውን የማወቅ የሌሎችን ዜጎች ባህል ለማወቅ ቋንቋ ማወቅ እና ሌሎችን የማገዝና ኢትዮጵያዊ አስተሳሰብ እንዲኖራቸው ከማድረግ አኳያ አገራዊ አስተሳሰብ እንዲኖራቸው ከማድረግ አኳያ ከነበሩበት አስተሳሰብ ለአንድ ማህበረሰብ የነበራቸው አሉታዊ አስተሳሰብ አዎንታዊ አስተሳሰብ እንዲኖራቸው ከማድረግ የነበሩት ፐርሰፕሽኖች፣ አመለካከቶች የግጭትና አለመግባባቶችን በዚሁ የበጎ ፍቃድ ስራ ነው እየፈታን ያለ ነው። እንግዲህ እንደ ሰላም ሚኒስቴር በሰፊው መደበኛ ስራ አድርገን እየሰራ ነው ያለ ነው። ከዚህ አንጻር ዜጎች መቀባበል፣ መተማመን፣ እርስ በርስ መተጋገዝ፣ መማማር፣ አብሮነትን የሚለማመዱበት እድል ነው። ስለዚህ የበጎ ፍቃድ ስራ ለዜጎች ትልቅ ድልድይ ነው ለመተዋወቅ ለመተባበርና አብሮነትን ለማጎልበት ከማህበራዊ አገልግሎቱ ባሻገር አገራዊ አንድነትን አስተሳሰብን ከማምጣት አኳያ ትልቅ አስተዋጽኦ እያበረከተ ይገኛል። አቶ ዳኛቸው ወደ እርስዎ እንምጣና በተለይ ሜሪጆይ በበጎ ተግባሩ ይታወቃልና ላለፉት 30 ዓመታት በሕፃናት ላይ በአረጋውያን ላይ እንዲሁም ደግሞ በትምህርት ቤቶች ጤናና፣ በተለያዩ መስኮች በርካታ የሚባሉ የበጎ ፈቃድ አገልግሎቶችን በመፈጸም ረገድ አርአያ የሚባል ነው እና ምናልባት በጎ ፈቃደኝነትና ኢትዮጵያዊነት እንዴት ይገልጹታል? በተለይ ደግሞ በዚህ በጎ ተግባር ውስጥ እያለፋችሁ ስለቆያችሁ ስሜቱ እንዴት ይገለጻል? አመሰግናለሁኝ። ያው እንደሚታወቀው በጎነት እና ኢትዮጵያዊነት ምናልባት እንደኔ የአንድ ሳንቲም ሁለት ገጽታዎች ናቸው ብል ማገነን ይሆናል ብዬ አላስብም። ምክንያቱም ላለፉት በርካታ ዓመታት በሀገራችን የተለያዩ ስራዎችን በበጎ ፈቃድ አማካኝነት ሲሰሩ ቆይተዋል። ይህንም ተያይዞ እንግዲህ ሜሪ ጆይ ኢትዮጵያ ላለፉት 32 ዓመታት የተለያዩ ስራዎችን ህጻናት፣ አረጋውያን፣ ሴቶች ላይ በትምህርት በጤና ና በተለያዩ የማህበረሰብ ድጋፎች ላይ በሚሰራበት ሰዓት ላይ ያለ በጎ አድራጊዎች ያለ መልካም ኢትዮጵያውያን ድጋፍ መስራት አይችልም ነበር እውነት ለመናገር ና ሚናቸው ትልቅ ነው። ከዛ በተጨማሪ ምናልባት እዚህ ላይ ምናልባት አንድ ምሳሌ ቢጠቅስ ይህን ነገር በደንብ ይደግፋል ብዬ አስባለሁ። በሜሪ ጆይ ኢትዮጵያ እንግዲህ ላለፉት 32 ዓመታት ድጋፍ ስንሰጥ ኢትዮጵያ ለኢትዮጵያውያን ማስተባበሪያ ፕሮግራም ይባላል። ይህ ፕሮግራም ምንም አይነት የውጭ ድጋፍ የለውም። በመልካም ኢትዮጵያውያኖች፣ ግለሰቦች፣ ድርጅቶች እንዲሁም ደግሞ ካምፓኒዎች ነው የሚደገፈው እና በዚህ ስራ ውስጥ አሁን ላይ 8200 ህጻናት አረጋውያንን በቋሚነት እየደገፈ ይገኛል። ያለምንም የውጭ ድጋፍ ማለት ነው። ስለዚህ እነዚህ ኢትዮጵያውያን ያለምንም የዘር የሃይማኖት እንዲሁም ደግሞ የተለያየ ልዩነት ሳያዩ በቃ አንድ አባቴን አንድ እናቴን አንድ ልጅ ድደግፍ ብሎ እዚህ ላይ እየሰሩ ያሉት እና በዚህ ምክንያት ደግሞ የተለያዩ እንግዲህ ህጻናት፣ አረጋውያን የተለያዩ ውጤቶች አስመዝገበዋል። ከዛ በተጨማሪ ህጻናት ተመርቀው ስራ እድል ተፈጥሮላቸው የተሻለ ህይወት ላይ ነው ያሉት እና በዚህ አግባብ እንግዲህ ኢትዮጵያዊነት የምንለው ነገር መልካምነት፣ መልካም መስራት፣ መልካም ማሰብ እንዲሁም ደግሞ ለሀገራችን በተሰማራንበት መስክ የተለያየ ነገር ሰርተን እንግዲህ ጥሩ ነገር እንዲመጣ ማድረግ ነው እና እንደ እርዳታ ድርጅት ወይም ደግሞ እንደ ነንገቨርንመንታል ኦርጋናይዜሽን በጎ ፈቃደኝነትን በሰፊው እንሰራለን። ከዛ በተጨማሪ ደግሞ ምናልባት ቀደም ያልጠቀስኩት አሁን ላይ በተለይ መንግስት ይህንን ነገር አጠናክሮ እየሰራ ነው ያለው እና ከጠቅላይ ሚኒስትር ጽፈት ቤት ጀምሮ 16 ሚኒስትር መስሪያ ቤቶች እኛ ጋር ህጻናትን እያሳደጉ ነው ያሉት። ይሄ የተለመደ ተግባር አልነበረም። ከዛ በተጨማሪ ደግሞ የመንከባከብ የመደገፍ እንዲሁም ደግሞ የሚያስፈልጋቸውን ነገር የማድረግ አለሁላችሁ የማለት ነገር አለ እና ይሄ ነገር በጎነትን በደንብ የሚያንጸባርቅ ስራ ነው እና እንደኛ ላሉ በጎ ሰናይ ላይ የተሰማሩ አካላትን እንግዲህ የሚያበረታታ ነው ብዬ አስባለሁ። ይሄ ደግሞ ሀይል ይሆናል እውነት ለመናገር ምክንያቱም አሁን ላይ በጎ ስራ ሰርተን ምን እንደግፋቸው አይዟችሁ የምንላቸው ለነገ ደግሞ አለኝታ እንዲሆኑ የምናደርጋቸው ህጻናት፣ አረጋውያን፣ ሴቶች አሉ አካል ጉዳተኞች አሉ እና ከዛ ጋር ተያይዞ ለእኛ ትልቅ ጉልበት ኃይል ይሆነናል ብለን ነው የምናስበው። አቶ ገመጭስ ወደ እርስ እንመለስ። እንግዲህ በጠቅላይ ሚኒስትር አብይ አህመድ አነሳሽነት ባለፉት በርካታ አመታት በጣም ሰፊ ትኩረት ሰቶ እየተሰራ ነው ክረምት በመጣ ቁጥር እንደ ንቅናቄም የተጀመረ ወጣቶች ታዳጊዎች በዚህ እየተሳተፉ በጣም ትልቅ ውጤት እየመጣ ነው። አሁን ላይ በበጎ ፍቃድ አገልግሎት የሚሳተፉ ዜጎች ቁጥር ምን ያህል ጨምሯል ብለን ማንሳት እንችላለን? ከዛ ጋር እያይዘው በሚሰጡ ተግባራትስ ደረጃ እንግዲህ የማህበራዊ ኃላፊነትን ከመወጣት አንጻር ደግሞ ለዜጎች የሚሰጠውን የራሱ ጥቅም ስላለ የፈጠረው መደጋገፍ፣ መተሳሰብ እንዴት የሚገለጽ ነው? እንግዲህ በክቡር ጠቅላይ ሚኒስትራችን የተጀመረው የበጎ ፍቃድ ተግባር ብዙ ውጤቶችን እያስመዘገበ ይገኛል። በከተማ በገጠር በተለያዩ ማህበራዊ ድጋፎች ላይ ውጤቶችን እያየ ነው፣ ዜጎችም እየመሰከሩ ነው ያሉት። እንግዲህ በአሁኑ ጊዜ የበጎ ፍቃድ ተግባር በሀገራችን እንደ ባህል ሆኖ እየቀጠለ ነው ያለው። በተለይ የተለያዩ ተቋማት አሉ፣ መንግስታዊ እና መንግስታዊ ያሉ ተቋማት ይሄንን ተግባራቸው አድርገው እቅዳቸው ውስጥ አካተው እንደ ሜይንስትሪም አድርገው ተግባራዊ እያደረጉ ነው ያሉት። በተለይ እያንዳንዱ ተቋም በየጊዜው የበጎ ፈቃድ ተግባራት አንዱ ተግባር ተደርጎ በየጊዜው አፈጻጸሙ እየተመዘገበ ነው ያለው እያንዳንዱ ተቋማት በሌሎች ክልሎች ላይ ከተማ አስተዳደሮች ላይ ቤቶችን ገንብቶ የማስረከብ ሁኔታዎች ነው ያሉት። በራሳቸው ኢኒሽቲቭ ሌሎችን በማነሳሳት ስራዎች እየተሰሩ ነው ያሉት። እንግዲህ ይህ በጎ ፈቃድ ተግባር የአንድ ጊዜ የአንድ ሲዝን ብቻ መሆን የለበትም። ክቡር ጠቅላይ ሚኒስትራችን ያስቀመጡት ባለፈው ማይክላዊ ኢትዮጵያ ላይ ያስጀመሩት ክረምት ላይ ብዙ ዜጎች በተለይ ተማሪዎች ወደ ትምህርት ቤት ከትምህርት ቤት ወደ ቤታቸው ስለሚመለሱ ይህ ወጣት ኃይል እንዴት አድርገን እንጠቀም፣ ሌሎች እረፍት ላይ ያሉት የመምህራንም ሊሆኑ ይችላሉ። ጤና ባለሙያዎችም ግብርና ባለሙያዎችም እና ሌሎች የሙያ ብዙሀን ማህበራት እንዴት አድርገን ኢንቮልቭ እናደርግ የሚል ታሳቢ ተደርጎ የተጀመረ ነው። ይሄ ትልቅ ውጤት እያስመዘገበ እና ዜጎችን እፎይታ እያስገኘ ነው። ትላንት ሲያለቅስ የነበረው ዜጋ ፊቱ ሲበራ ፋሻል ኤክስፕሬሽኑ የተሻለ ሲሆን የተሻለ ህይወት ሲኖር ከጤንነታቸው ከሰላም አንጻር ኢቨን ኤንቫሮንመንቱ ራሱ ሰላም ሲሆን ነው ሰላም የሚፈጠር። ኤንቫሮንመንቱ የተሻለ ሲሆን፣ አንድ ሰው ጤነኛ ሲሆን ሰላማዊ ዜጋ ይፈጠራል። ለሀገራቸው ተረስት ይኖራቸዋል፣ እምነት ይኖራቸዋል። በመንግስት ላይ በሀገር ላይ በዜጎች ላይ መተሳሰብ እና አለኝታ አለ ብለው ተረስት ስለሚያደርጉ ብዙ ውጤት እያስመዘገበ ይገኛል። እንግዲህ ወደ እኛ ኮንቴክስት ስንመጣ የበጎ ፍቃድ ስራ ዘርፈ ብዙ ነው ያለው። አንደኛ የህሊና እርካታ፣ ለሰጪው የህሊና እርካታ ይሰጣል፣ የመንፈስ እርካታ ይሰጣል። ኢቭን በሃይማኖት ተቋማትም አንዱ ትዕዛዝ ነው። በሙስሊምም በክርስቲያንም በባህላችንም ትዕዛዝ ነው። የህሊና እርካታም የመንፈስ እርካታም ይሰጣል። ምድራዊም ሰማያዊም ነው ብለን መውሰድ እንችላለን። ይሄ ተግባር ገንዘብ ብቻ አይደለም። እውቀት አለ፣ ጉልበት አለ፣ አስተሳሰብ አለ። ይህንን አንድ ላይ አምጥተን ማቀናጀትና ማስተባበር ይጠይቃል። ስለዚህ እነዚህ አሁን ሌሎች ሀገሮች የበጎ ፈቃድ ስራን እንደ ባህል አድርጎ የተጠቀሙ ነው ያሉት። ወደ እኛ ሀገር ስንመጣ ከዓመታት በኋላ ይሄ ተግባር ያለማንም አነሳሽነት ያለማንም ቀስቃሽነት ያለማንም ግፊት እያንዳንዱ ዜጋ ባለበት ቦታ ላይ ሆኖ በስራው ላይ ሆኖ ራሱ በጎነትን ማበረከት ይችላል። ነጋዴው፣ የግብርና ባለሙያው፣ የጤና ባለሙያው፣ የትምህርት ባለሙያው ኢቭን ዲያስፖራው ራሱ ከሀገር ውጭ ሆኖ ከሀገር ውስጥ ሆኖ በገንዘቡም በጉልበቱም በጎ ፍቃደኛ መሆን ይችላል። ስለዚህ አሁን ላይ ይሄ የበጎ ፍቃድ ተግባር በፖሊሲ በስትራቴጂ እየተመራ ነው ያለው። የራሱ ስትራክቸር አለው። በሰላም ሚኒስቴር በመሪ ስራ አስፈጻሚ ነው እየተመራ ያለው። በአዲስ አበባ ከተማ አስተዳደር በኮሚሽን ደረጃ ነው እየተመራ ያለው። ሌሎች ክልሎችም ይህንን ወስዶ ወደ ታች አውርዶ እያንዳንዱ አክቲቪቲ ውስጥ አስገብቶ በየጊዜው ተግባራቱን እየተከታተሉና እየገመገሙ አፈጻጸሙን እያሻሻሉ ከመሄድ አኳያ ምርታዊ ለውጥ መጥተዋል ለማለት ይቻላል። እንደሀገር እንግዲህ በቀጣይ ይህንን አጠናክሮ መቀጠል ይጠይቃል። መልካም፣ ወደ አቶ ዳኛቸውን ንምጣና በተለይ ሜሪጆ ኢትዮጵያን ጨምሮ እንደ ሜሪጆ ኢትዮጵያ የመሳሰሉ ተቋማት ከዛ አልፎ ደግሞ የበጎ ፈቃድ አገልግሎት የሚሰጡ ግለሰቦች በርካታ ናቸውና አሁን ላይ ደግሞ መንግስት ኢትዮጵያውያንን በዚህ ተግባር እንዲሳተፉ ሰፊ የሆኑ እድሎችን እየፈጠረም ይገኛል። ተግባሩ ትኩረት መሰጠቱ በተለይ መደጋገፍን ወይም ደግሞ ይሄ የመደጋገፍ ባህል የምንለውን ከማጎልበት ረገድ ምን አይነት አስተዋጽኦ እያደረገ ይገኛል። ይሄንን ካነሱልን ካለፈ ይሄንን ካነሱልን አይቀር ደግሞ አሁን ወጣቶች ናቸው በዚህ ተግባር ላይ በስፋት እየተሳተፉ የሚገኙት እና ከወጣቱስ ምን ይጠበቃል? አመሰግናለሁ። ምናልባት ቅድም ተናግሬያለሁ። ያው መንግስት ኦረዲ ገብቶቦታል እዚህ ስራ ውስጥ ከዚ በተጨማሪ ደግሞ እንደዚህ አይነት እንደኛ አይነት በጎ ስራ ላይ የተሰማሩ ድርጅቶችን እራሳቸውን መንግስት ራሱ ገብቶ ወይም ደግሞ ሌሎችን በማስተባበር እዚህ ስራ ላይ እንዲሳተፉ እያበረታታ ይገኛል። ይሄ ትልቅ ስራ ነው። ምክንያቱም እንደኛ አይነት ድርጅቶች እንዲስፋፉ፣ እንዲጠናከሩ በጎ ፈቃደኝነት እንዲያብብ፣ እንዲለመልም ውጤት እንዲያመጣ የሚያደርግ ነው እና ይሄ እጅግ በጣም ሊበረታታ የሚገባ ጉዳይ ነው። እንደኛ ላሉ እንግዲህ ወጣቶች ደግሞ የሚጠበቀው ያው በጎነት የሚጀምረው ከጎረቤት ነው ከራስ ነው፣ አካባቢ ካለ ሰው ነው በጎነት የሚጀምረው። እና ይህንን በማስፋፋት እንግዲህ ሰዎችን በማገዝ በመደገፍ በገንዘብ ብቻ ላይሆን ይችላል፣ በእውቀት በጉልበት ሊሆን ይችላል፣ በሙያ ሊሆን ይችላል እና ባለንበት ቦታ ተቀናጅተን እንዲሁም ደግሞ ተናበን ውጤት ማምጣት እንችላለን ብለን እናስባለን እና በዚህ አጋጣሚ ያው መንግስትም ለሚያደርገው ነገር ማመስገን እንፈልጋለን። አቶ ገመችስ ወደ እርስዎ እንመለስ። እንግዲህ በከተሞች በጣም በስፋት ሲተገበር ቆይቷል። ክረምት በመጣ ቁጥር ወጣቶች እየተደራጁ አሁን ደግሞ በፖሊሲ ሁሉ ጭምር እየተመራ ነው ብለናል እና በብዙ መንገድ እየተሳተፉ ይገኛሉ። ይህንን ጉዳይ ወደ ገጠሩ መውሰድ ያስፈልጋል በሚል ከገጠሩ ጋር ለማሳሰር እየተሞከረ ያለበትን ሁኔታ ማየት ይቻላል። በተለይ በቅርቡ ጠቅላይ ሚኒስትር አብይ አህመድ በማዕከላዊ ኢትዮጵያ ክልል የገጠር ኮሪደር ልማትን ሲያስጀምሩ ከዚያ ጋር ለማሳሰር ጥረት የተደረገበት ጭምር ነው እና በቀጣይ አገልግሎቱ ለማስፋት ምን ያህል ታቅዷል? እስካሁን የነበሩት ደግሞ ሂደቶች ምን ያሳዩናል? የቁጥሩንም ጉዳይ ጨምረን ብናነሳው። በጣም ጥሩ ነው። እንግዲህ ባለፈው ክረምት ብቻ በሰፊው ወጣቱን ሞብላይዝ ማድረግ ችለናል። በተለይ የዩኒቨርሲቲ ወጣቶችን 16,000 የሚሆኑ ወጣቶችን አሰልጥነን በ31 ዩኒቨርሲቲ ላይ 33 ከተሞች ላይ ለአንድ ወር ለሁለት ወር አሰማርተን አገልግሎት እንዲሰጡ አድርገናል። መደበኛ ከ ዘጠና ሺህ በላይ የሚሆኑ ወጣቶችን አሰልጥነን አሰማርተናል። ሎካል ብለን የምንጠራው በአካባቢ ወጣቶች ወደ 15 ሺህ አካባቢ የሚሆኑ ወጣቶች ስልጠና ወስዶ ስምሪት ላይ ነው ያሉት አሁን በየአካባቢያቸው ማለት ነው። እንግዲህ እነዚህ ወጣቶች ብዙ ተግባራትን ነው እየሰሩ ያሉት። ለአብነት በክረምት ላይ የተሰማሩት ወጣቶች ወደ 1780 ዩኒቲ ደም ልገሳ አድርገዋል ባለፈው ክረምት ላይ ከዚህ ጋር ተያይዞ ማህበረሰቡን ሞብላይዝ በማድረግ በማቀናጀት የከተማ ውበት ላይ ወደ 53653 የሚሆኑት ማህበረሰቡን ሞብላይዝ አድርገው የአካባቢ ጽዳትና ውበት ላይ በተለይ የክቡር ጠቅላይ ሚኒስትራችን ሁሌ ትልቅ ኢኒሽቲቭ ወስዶ የኮሪደር ልማት ላይ ይህንን የማገዝ ስራዎችን በመስራት ላይ ይገኛሉ። ወደ 1177 የሚሆኑት የጎዳና ተዳዳሪዎችን ወደ 671 የሚሆኑት ወላጅ አልባ ሕጻናትና 460 የሚሆኑት አረጋውያንን አጠቃላይ 2700 አቅመ ደካማ ረጂ የሌላቸውን ዜጎች የምግብ የአልባሳት ና የገንዘብ ድጋፍ ከማድረግ አኳያ ብዙ ተግባራቶች እየተሰሩ ይገኛሉ። ይሄ ብቻ አይደለም። በክቡር ጠቅላይ ሚኒስትራችን የአረንጓዴ አሻራ ልማት ላይ ወደ 52534 የሚሆኑት ዜጎች ባለፈው ክረምት በእኛ ብቻ ሞብላይዝ ተደርገው እነዚህ የችግኝ ተከላ ና የጉድጓድ ዝግጅት ከማድረግ አኳያ ብዙ ስራዎችን ሰርተዋል፣ ዜጎችን ሞቢላይዝ አድርገዋል። እነዚህ 10889 የሚሆኑት ወጣቶች ለዚህ ብቻ ማህበረሰቡን ወደ 2534 ማህበረሰብ ሞቢላይዝ ማድረግ ችለዋል። እነዚህ የበጎ ፈቃድ ስራዎች ላይ በተለይ በተለይ ለ6759 የሚሆኑት ዜጎች የመንገድ ደህንነት ና የትራፊክ አገልግሎት ግንዛቤ እንዲያገኙ አድርገዋል። በነገራችን ላይ እኛ መላው አገሪቱ ላይ ያለው ዳታና ተግባር ነው እዚህ ጋር አንድ ላይ ጠምረን እያሳየን ያለ ነው። እንግዲህ ከዚህ አንጻር በተለይ የዜጎች የሰላም እሴት ግንባታ ላይ ከግጭት ከመቀነስ አለመግባባቶችን ከመቀነስ፣ ምክንያታዊ ዜጋ እንዲፈጠር ከማድረግ አኳያ ግንዛቤ የማስጨበጥ ስራዎችን ጎን ለጎን ከበጎ ፍቃድ ስራው ጋር የሚሰራው ማለት ነው። ከዚህ አንጻር ብዙ ዜጎች ይህንን ግንዛቤ የማግኘት እድል አግኝተዋል። በዚሁ ጋር ተያይዞ አገር ግንባታ መሰረታዊያን የምንላቸው በተለይ አገራዊ ሴት አገራዊ ማንነትና ብሔራዊ ጥቅሞች ጋር በተያያዘ ዜጎች እነዚህን አውቆ ተግባራዊ እንዲያደርጉም የግንዛቤ የማስጨበጥ ስራዎች እነዚህ ወጣቶች በጎ ፈቃድ ስራቸውን ከጨረሱ በኋላ መጨረሻ ላይ ዜጎችን ሰብስቦ ግንዛቤ የማስጨበጥ ስራዎች ይሰራል። በዚህ ውስጥ ምን ይፈጠራል? አብሮነት፣ መግባባትና ብሔራዊ መግባባትና ምክንያታዊነት የሆኑት ዜጎች እንዲፈጠሩ ከማድረግ የሀገር በቀል ግጭት አፈታትም በዚሁ ጎን ለጎን እየተሰራ ይገኛል። እንግዲህ ከዚህ ጋር ተያይዞ ብዙ ወጣቶች ቤተሰብ የማፍራት ለምሳሌ፣ እነዚህ ወጣቶች አንድ ወር እናሰለጥናለን። አንድ ወር ካሰለጠን በኋላ ስምሪት እንሰጣቸዋለን። ይሄ እንግዲህ በእናንተ በሚኒስቴር መስሪያ ቤት የሚሰሩ ናቸው። ይሄኛውን እንደ አገር ነው እኛ የምናወርደው ማለት ነው። በሰላም ሚኒስቴር ይዘጋጅ እንጂ አገራዊ ነው ሁሉም ክልል 14ቱ ክልል ላይ ነው ተግባራዊ። ስለዚህ ወደ ታች ወርዶ እስከ ወረዳ፣ እስከ ቀበሌ፣ እስከ ዞን፣ እስከ ታች ተግባራዊ ይደረጋል። ወደ ታች ሲሄድ ደግሞ ይቀናጃል ማለት ነው። መልካም። አቶ ገመቺስ ኢተቻ በሰላም ሚኒስቴር የብሔራዊ በጎ ፈቃድ አገልግሎት መሪ ስራ አስፈጻሚ፣ እንዲሁም ደግሞ አቶ ዳኛቸው ጎሳኤ በሜድጆ ኢትዮጵያ የፕሮግራም ኃላፊ እዚህ ስቱዲዮ ድረስ መታችሁ ላለሰንላችሁ ጥያቄዎች ምላሽ ስለሰጣችሁ እናመሰግናለን። መልካም ቀን ይሁንላችሁ።